ይህ የምትመለከቱት ቦታ ምናልባትም ሰሜናዊ አፍሪካ አሊያም አረብ ሀገር ውስጥ ያለ ሊመስላችሁ ይችላል። ነገር ግን በአሜሪካ የሚገኝ የእስልምና እምነት ተከታዮች የሚኖሩበት መንደር ነው። በዚህ ተራራማና ለእይታ ማራኪ በሆነ ቦታ ከጭቃ የተሠሩ መኖሪያ ቤቶች፣ ትምህርት ቤቶችና መስጂዶች ይገኛሉ። በአሜሪካ ደቡብ ምዕራብ ኒው ሜክሲኮ የሚገኘውና በአሜሪካ ብቸኛ የእስልምና እምነት ተከታዮች መንደር የሆነው ይህንን አስገራሚ ቦታ ሌላው ቀርቶ አሜሪካ ውስጥ የሚኖሩ በርካታ ሙስሊሞች ራሱ አያውቁትም። በራሳቸው አሜሪካ ቀደምት ነዋሪዎች ህንዶች ከኑቢያ ወደ አሜሪካ በተሰደዱ ግብፆችና እስልምናን በተቀበሉ አውሮፓውያኖች የተሠራው ይህ መንደር የምዕራቡ ዓለም ሙስሊሞች የሚኖሩበት፣ ልጆቻቸውን የሚያሳድጉበት፣ ሃይማኖታቸውን የሚከተሉበትና የእስልምና ማዕከላት ወደ ሆኑት አረብ ሀገራት የሚደረግ ጉዞን ለመቀነስ በማሰብ የተገነባ ነው። የቱሪስት መናኸሪያ እንዲሆን ሳይሆን መድረሳዎች ያሉበትና እስልምና የሚስፋፋበት ቦታ እንዲሆን ነበር ዓላማቸው። በእርግጥ ለብዙ ዓመታትም በዚህ መልኩ አገልግሏል። አሁን አሁን ደግሞ ብዙ ነገሮች እየተቀየሩ መጥተዋል። ወደ ስፍራው ያቀኑ ጋዜጠኞችም ብዙ አነጋጋሪ ጉዳዮችን ታዝበዋል።